በመላው ዓለም የምትገኙ ወደ ኢትዮጵያውያን እንደምን ቆይታችኋል በዛሬው ዕለት ህዳር 7 2018 የተሰሙ መረጃዎችን ይዘን ተመልሰናል ዘመነ ካሴ ከሌሎች ኃይሎች ጋር እየሰራን ነው ሲሉ የእስክንድርና አቋም የሚቃረን መግለጫ ሰጠም በከተማ ያለው ህዝብም በሚፈለገው ልክ እየታገል አይደለም ሲሉም ወቀሳም አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው በከሚሴ ባደረጉት የኦሮምኛ ንግግራቸው አስቀድመን ስለተዘጋጀን አንሸነፍም ማለታቸው ታውቋል። የሆስፒታሉ ዶክተር የሰሞኑን በሽታ በተመለከተ መረጃ መስጠታቸውን ተከትሎ ከስራ መባረራቸው ታውቋል። በባለሥልጣናትም ዛቻና ማስፈራሪያ እየደረሰባቸው እንደሚገኝ ተገልጿል። የመንግሥት ዩኒቨርሲቲ ተማሪዎች ወደ ብሔራዊ ግዳጅ እንዲገቡ ሊወሰን ነው። ውሳኔው የግል ዩኒቨርሲቲ ተማሪዎችን አይመለከትም ተብሏል። ሕዝቡ ዳግም እንዳይበላ ራሱን በሥልጠና ማዘጋጀት አለበት ሲሉ የሜካናይዝድ ጦር ዋና አዛዥ ጄነራል መልካሙ በይፋ ተናግረዋል፣ የሚሉና ሌሎች ወቅታዊ ዜናዎች አሉን። ዝርዝሩን እንሆ ዘመነ ካሴ ከሌሎች ኃይሎች ጋር እየሰራን ነው ሲሉ የእስክንድርና አቋም የሚቃረን መግለጫ ሰጥም። በከተማ ያለው ህዝብም በሚፈለገው ልክ እየታገል አይደሉም ሲሉም ወቀሳን አቅርቧል። የአማራ ፋኖ በጎጃም መሪ የሆነው ዘመነ ካሴ ቅዳሜ ማምሻውን ባስተላለፈው የድምፅ መልእክት ንቅናቄያቸው ከሌሎች የኢትዮጵያ ኃይሎች ጋር በትብብር እየሰራ መሆኑን አስታውቋል። ይህ መግለጫ ከቀናት በፊት ሌላኛው የፋኖ መሪ እስክንድር ነጋ ከህውሃትም ሆነ ከሻቢያ ጋር አንሰራም ካለው ጠንካራ አቋም ጋር የሚቃረን በመሆኑ በፋኖ አደረጃጀቶች መካከል ስላለው ስትራቴጂካዊ አቅጣጫ ጥያቄዎችን አስነስቷል። ዘመነ ካሴ በመልእክቱ የወደፊቱን ኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰል ትግሉን አጠናክረን ቀጥለናል ብለዋል። ከሌሎች ኢትዮጵያውያን ኃይሎች ጋር የትግል አጋርነት ለመፍጠር በከፍተኛ ትጋት እየሰራን ነው ሲሉም አክለዋል። ምንም እንኳን ዘመነ ካሴ እነዚህ ሌሎች ኃይሎች የተባሉት እነማን እንደሆነ በግልጽ ባይጠቅሱም መግለጫው የወጣው ዘኢኮኖሚስት መጽሔት የፋኖ የህዋትና የኦነግ ሸኔ የጦር አዛዦች ከኤርትራ ጋር በሱዳን ተገናኝተው በጋራ ወታደራዊ ቅር ላይ መምከራቸውን ከዘገበ ከቀናት በኋላ ነው። በአማራ ክልል ውስጥ ሁለት ዋና ዋና የፋኖ አደረጃጀቶች አሉ ሲሆን አንደኛው በእስክንድር ነጋ የሚመራው ሲሆን ዘመነ ካሴ ያለበት ቡድን አፋብ ደግሞ በጋራ አመራር የሚመራ ነው። የዚሁ የዘመነ ካሴ ቡድን ሌላኛው ከፍተኛ አመራር ጀነራል ተፈራ ማሞ ከሰሞኑ ባስተላለፉት ተመሳሳይ መልእክት፣ በኤርትራና በትግራይ ላይ ጦርነት የሚከፈት ከሆነ ከሰሜኖች ጋር አብረን እንሰለፋለን ማለታቸው፣ የዘመነ ካሴ ንግግርም የው ሰሜናዊን አሰላለፍ የሚያመላክት ሊሆን ይችላል የሚለውን ግምት የበለጠ አጠናክሮታል። ዘመነ ካሴ በመልእክቱ የትግሉን ትኩረት ወደ ከተሞች በማዞር በከተሞች የሚኖረው ህዝብ ለትግሉ የሚጠበቀው ልክ አስተዋጽኦ እያደረገ አይደለም ሲሉም ወቀሳን አቅርቧል። በከተሞች የሚኖረው ህዝብ የአገዛዝ ዋነኛ ተጠቂ ሆኖ እያለ ትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ሊንቀሳቀስ ይገባልም ብለዋል። በመሆኑም በከተሞች የሚኖረው ህዝብ ነባራዊ ሁኔታው በሚፈቅድለት የትግል አይነት ሁሉ እንቢተኝነትን በማፋፋም ስርዓቱን ለመለወጥ በቆራጥነት መነሳት አለበት ሲሉም ጥሪን አቅርበዋል። ይህንን የከተማ ትግል የሚከታተልና የሚያስተባብር ግብረ ኃይል ማቋቋማቸውንም በመልእክቱ ይፋ አድርጓል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በከሚሴ አስቀድመን ስለተዘጋጀን አንሸነፍም ማለታቸው ተሰምቷል። በፋኖ በኩል የአዲስ የትብብርና የትግል ጥሪ ሲቀርብ፣ በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ ወደ ከሚሴ ከተማ በማቅናት ጠንካራ መልእክትን አስተላልፏል። በስልጠና በቆዩባቸው ሰባት ዓመታት ከሚሴን ለመጎብኘት ፍላጎት እንደነበራቸው የገለጹት ጠቅላይ ሚኒስትሩ በኦሮምኛ ባስተላለፉት መልእክታቸው አንድነትን የማይፈልጉ ከኔ በላይ ማንም የለም በሚል እብሪት የተሞሉ ሰዎች አሉ፣ ስለ ሌላው ማሰብ አይችሉም፣ ብለዋል። በቀጥታ ማንነታቸውን ባይገልጹም ዛሬ ለከሚሴ ሕዝብ ላረጋግጥላችሁ የምፈልገው ነገር ቢኖር ግን እነዚህ ኃይሎች ሥራችንን ሊያስቆሙን አይችሉም፣ ሊያሸንፉንም አይችሉም ምክንያቱም እኛ አስቀድመን ተዘጋጅተንና አቅደን የጠበቅናቸው ስለሆነ ነው ሲሉ አስታውቀዋል። ህዝቡ ዳግም እንዳይበላ ራሱን በስልጠና ማዘጋጀት አለበት አሉ። የሜካናይዝድ ጦሩ ዋና አዛዥ ጀነራል መልካሙ በወልቃይት ጠገዴ ዞን ዳንሻ ከተማ በተካሄደ አንድ ወሳኝ ስብሰባ ላይ የአምስተኛ ሜካናይዝድ ጦር ዋና አዛዥ የሆኑት ጀነራል መልካሙ በየነ የውልቃየት ህዝብ ዳግም በወራሪዎች እንዳይጠቃ ራሱን በከፍተኛ ሁኔታ ማዘጋጀት አለበት ሲሉ ጠንካራ መልእክትን አስተላልፈዋል። ይህ ማስጠንቀቂያ የመጣውም ከቲዲፍ ጀኔራሎች በኩል በውልቃየት ላይ ጦርነት ሊከፈት እንደሚችል ዛቻዎች በተበራከቱበትና በአካባቢው መጠነኛ ጥቃቶች ከዚህም ከዚያም በተስተዋሉበት ወቅት ነው። በዞኑ የተደራጀውን የተከዜ ዘብ አቅምና ስልጠና ለመገምገም በተዘጋጀው በዳባት በተካሄደው በዚህ መድረክ ላይ ንግግር ያደረጉት ጄነራሉ ለረዥም ጊዜ የማንነት ጭቆና የደረሰበት የወልቃይት ጠገዴ ሕዝብ ዳግም በዘራፊዎችና በወራሪዎች እንዳይበላ ራሱን በስልጠና ማዘጋጀት አለበት ሲሉ ነው ያሳሰቡት። ጀነራሉ ህዝቡ ራሱን ከጥቃት መከላከል የሚችለው በጠንካራ ዝግጅትና ስልጠና ብቻ ነው ሲሉም አስረግጠው ተናግረዋል። ጀነራል መልካሙ በንግግራቸው የጥንት ጠላቶች ከውስጥ ባንዳዎችና ወዳደሮች ጋር በመተባበር የቀጠናውን የተፈጥሮ ሀብት ለመዝረፍና አካባቢውን ወደ ግጭት ለማስገባት እየሞከሩም ይገኛሉ ሲሉ ውንጀላን አቅርበዋል። ጸረ ሰላም፣ ጸረ አማራና ጸረ ኢትዮጵያ የሆኑ ኃይሎች እንዲሁም የጠላት ተላላኪዎችን መታገልና መመከት ያስፈልጋል ሲሉም ጥሪን አቅርበዋል። በተለይም ወያኔን ወይም ህውሃትን በቀጥታ የጠቀሱት ጀነራሉ ወያኔ አሁንም አላረፈም ካሉ በኋላ ትናንት ሰሜን እዝን የከዳውና የወጋው ወያኔ ዛሬም ኢትዮጵያን፣ አማራን ለማሳነስ ከአጋሮቹ ጋር እየሰራ ነው ሲል ተናግረዋል። ይህ የጀነራሉ ጠንካራ መልእክትም በአካባቢው ያለውን የጸጥታ ስጋት በግልጽ የሚያሳይና የአካባቢው የጸጥታ ኃይሎች ከምንጊዜውም በላይ ንቁና ዝግጁ እንዲሆኑ የቀረበ ቀጥተኛ ትዕዛዝ እንደሆነ ይነገራል። በቅርቡም አንድ ከፍተኛ የህወሓት ጦር አዛዥ ጀነራል መስዋዕት ከመክፈላችን በፊት ወልቃይትን በሰላም መልሱ ሲሉ ሰራዊታቸውን ባስመረቁበት ወቅት ንግግር ማድረጋቸው ይታወሳል። የመንግሥት ዩኒቨርሲቲ ተማሪዎች ወደ ብሔራዊ ግዳጅ እንዲገቡ ሊወሰን ነው። ውሳኔው የግል ዩኒቨርሲቲ ተማሪዎችን አይመለከትም ተብሏል። በወሰዳቸው አወዛጋቢ እርምጃዎች የሚታወቀው የትምህርት ሚኒስትር ሌላ አዲስና አነጋጋሪ ውሳኔን ይዞ ብቅ ብሏል። ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከሚቀጥለው ዓመት ጀምሮ የመንግስት ዩኒቨርሲቲ ተማሪዎች የግዴታ ብሔራዊ አገልግሎት እንዲሰጡ እንደሚደረግ በፓርላማ ቀርበው ባደረጉት ንግግር አስታውቀዋል። ይህ ውሳኔ የመጣው ሚኒስትሩ በወሰደው የ12ኛ ክፍል መውጫ ፈተና ጥብቅ እርምጃ ምክንያት ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር በታሪክ ታይቶ በማይታወቅ ሁኔታ ባሽቆለቆለበት ወቅት ነው። በወቅቱ የወደቁት ተማሪዎች ወደ መከላከያ ሰራዊት እንዲገቡ ለማድረግ ታስቦ ነው የሚሉ ጥርጣሬዎች ከዚህም ከዚያም ሲቀርቡ እንደነበረ የሚታወስ ሲሆን አሁን ደግሞ ፈተናውን አልፈው ወደ ዩኒቨርሲቲ የገቡትም ከግዳጅ እንደማያመልጡ ሚኒስትሩ ይፋ አድርገዋል። ይሁን እንጂ ውሳኔውን ይበልጥ አሳሳቢ ያደረገው ጉዳይ ተግባራዊ የሚደረገው በ33ቱ የመንግስት ዩኒቨርሲቲዎች የሚማሩ ተማሪዎች ላይ ብቻ መሆኑ ነው። የግል ዩኒቨርሲቲዎችና ኮሌጆች የሚማሩ ተማሪዎች እንደማይካተቱ የተገለጸ ሲሆን ሚኒስትሩ በመንግስት ሀብት የሚማሩ ተማሪዎች በሙሉ የፕሮግራሙ ተሳታፊ ይሆናሉ ሲሉ ተናግረዋል። ይህ አካሄድ በአንድ አገር ልጆች መካከል አላስፈላጊ ልዩነት የሚፈጠርና አግላይ ነው የሚሉ ትችቶች ከወዲሁ እየቀረቡ ይገኛል። ሚኒስትሩ የውሳኔውን አስፈላጊነት ሲያስረዱም ወጣቶች የሀገራቸውን ወቅታዊ ሁኔታ በጥልቀት እንዲያውቁ እድል ይፈጥርላቸዋል ብለዋል። የፕሮግራሙ ዝግጅት እየተጠናቀቀ እንደሚገኝና በሚኒስትሮች ምክር ቤት ከጸደቀ በኋላም በሚቀጥሉ ዓመት ተግባራዊ እንደ ቢሆንም ተናግረዋል። በዚህም መሠረት የመንግሥት ዩኒቨርሲቲ ተማሪዎች የሦስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት ግዳጅ ላይ እንዲሰማሩ ይደረጋል። ምንም እንኳን ብሔራዊ አገልግሎት በሌሎች ሀገራት የተለመደ ነገር ቢሆንም በኢትዮጵያ ሁኔታ ሌሎች የህብረተሰብ ክፍሎችን ትቶ የዩኒቨርሲቲ ተማሪዎች ላይ ብቻ ማተኮሩ ፣ በተለይም በአንድ ወገን ብቻ፣ በመንግሥት ተቋማት ላይ ብቻ መወሰኑ ውሳኔው በተማሪዎች ዘንድ ተቀባይነት እንዳይኖረው እንደሚያደርግ በሰፊው ይገምታል። የሆስፒታሉ ዶክተር ከስራ ተባረሩ። ዛቻና ማስፈራሪያም እየደረሰባቸው እንደሚገኝ ተገለጸም። በጅንካ ከተማ የተከሰተውን ማርበርግ የተባለውን አደገኛ ቫይረስ በተመለከተ ለመገናኛ ብዙሃን መረጃ ሰጠዋል የተባሉት የሆስፒታሉ ሜዲካል ዳይሬክተር ዶክተር ቢኒያ ማስራት ከሥራቸው መባረራቸው ተገልጿል። የመባረራቸው ዋነኛ ምክንያትም ቫይረሱ ያስከተለውን ሞት በተመለከተ ለጀምርመኑ ድምፅ ራዲዮ ዲ ደብልዩ የሰጥቱን መረጃ ተከትሎ መሆኑን የውስጥ ምንጮች አረጋግጠዋል። ዶክተር ቢንያም በወቅቱ በሰጡት ቃለ መጠይቅ አራት ታካሚዎችን ጨምሮ ሕክምና ሲሰጡ የነበረ አንድ ዶክተርና አንድ ነርስ በቫይረሱ ሕይወታቸው ማለፉን አረጋግጠው ነበረም። ዶክተሩ ይህንን መረጃ ይፋ ባደረጉበት ወቅት ግን የፌዴራል ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የበሽታውን መከሰት ቢያሳውቁም የማቾችን ቁጥር ከመግለጽ ግን ተቆጥበው ነበረም። ይህንን የመንግሥት ዝምታ የጣሰ ድርጊታቸውንም ለምን መረጃውን ለሚዲያ አወጣ በሚል ከስራቸው እንዲባረሩ እንዳደረጋቸው ተገልጿል። ከእገዳው በተጨማሪም ዶክተር ቢኒያ ማስራት ሚስጥር አውጥቷል በሚል ከባለሥልጣናት ዛቻና የስር ማስፈራሪያ እየደረሰባቸው እንደሚገኝም የሆስፒታሉ ምንጮች ተናግረዋል። የገዳ ደብዳቤው የተጻፈው በቀጥታ ከክልሉ ጤና ቢሮ ኃላፊ በደረሰ ጫና እንደሆነም ምንጮች አክለው ገልጸዋል። የሆስፒታሉ ባልደረቦች ዶክተር ቢንያምን በሥራቸው ታታሪዳ ሆስፒታሉን ለማሻሻል የሚጥሩ የሚጥሩ እንደነበረ መስክረው፣ እውነቱን በመናገራቸው ሊመሰገኑ ሲገባ ከሥራ መባረራቸው ግን ፍጹም ተገቢ አይደለም ብለዋል። የዓለም ጤና ድርጅትን ጨምሮ ዓለም አቀፍ ተቋማትን ያረጋገጡትን ወረርሺ በተመለከተ መረጃ በመስጠታቸው ብቻ መባረራቸው ባለሥልጣናቱ እውነታውን ለመደበቅ ምን ያህል እንደሚጥሩ ያሳያል የተባለ ሲሆን የሟቾችን ቁጥር ለመደበቅ የተፈለገበት ምክንያት ግን እስካሁን ግልጽ እንዳልሆነ ተነግሯል።